አናዛር ሰው ሌላ ሰው ማለት ነው። ከብሩኬ ከሌላ ሴት ጋር ከሌላ ሃይሚ ከሌላ ወንድ ጋር ስትመጣ ብሩኬን ደግሞ ከሌላ ሴት ጋር አጣመሩት። በጣም ነው የተናደድኩት። ልጅ ሰረም በጣም ነው የምታምረው። ቤተሰብ በጣም እስዊት የሆነች ልጅ ነች ያጣመሩት ማለት ነው። እና እኔ በጣም ነው የምናደሩ። ብሩኬን ከሌላ ሴት ጋር አታጣምሩ። በቃ አታናዱኝ። ደ ማርያምን ምላችሁ በጣም ነው የሚገርመኝ። እንዴ ከዚህ ከዚህ ከሷ ጋር ቢጣመሩ በጣም ነው የሚያምረው። ወይኔ ሲያምር ምናምን ኮሜንት ላይ ወይኔ ሲያምር ቡራዬ ከሷ ጋር ቢሆን ኑሮ በጣም ነው የሚያምረው። አንደኛው ቁመታቸው ረጅም ነው፣ ሁለቱም በቃ ይገናኛሉ ምናምን። እንዴ ሀይሚዬ፣ እሳ ሀይሚዬ በጣም ስማርት እኮ ነች። ማርያምን። ስማርት ዚስ ብንት ዚስ ገርል ስማርት ገርል አይ ስዌር ቱ ጋድ ዋይ ዋይ ማይ ፒፕል ይ ፒፕል ብሩኬ ኤንድ ሀይሚ ዚስ ኢዝ ዚስ ኢዝ ዋይ ኦ ጂሰስ እንደዚያ ታርጉ በቃ። ለምን እንደምታረጉት ብሩኬን ከሌላውን ሴት ከማጣበር ለምን አስፈለገም? ሀይሚ ሀይሚ፣ በዚህም አለ በዚህም ይሄ ወንድሟ ነው በቃ። እና ቃለን ወንድሟ ነው፣ በጣም የሚያከብራት ወንድሟ ነው ከወንድሞቿ ጋ ለምሳሌ ልበላቸው አሁንና ሀይሚ ማለት ነው በቃ ከጓደኞቿ ጋር ቤስት የሆኑ ወንዶች ጓደኞቿ ጋር ያኔ ቪዲዮ ከሰረች በቃ ፍቅረኛ ሆነች ሆን ሌላ ወንድ አሰበች ነው ምን ማለት ያለብን አም ሶ ሶ ሶሪ እውነቴ ነው የምናገረው እንደዚህ ማድረግ የለብንም ለምን እናደርጋለን እንደ እኔ በጣም እንደትናደርኩ ትላንትና እንደዚህ ሲደረግ በጣም ሲናፈስ ነበር ወሬው እንዴት ከብሩኬ ውጭ እንዴ ብሩኬ አዝ ብሩኬ በየሄደበት ቦታ ሁሉ ሀይሚን አዝሎ መሄድ አለበት እንዴ ምንድን ነው የምታወሩት? ሀይሚ በየሄደችበት ቦታ ሁሉ ብሩኪን አዝላ መሄድ አለባት እንዴ? አንዳንድም እኮ የጓደኝነት የሴቶች ጓደኞ ግሩፕ እኮ አለ፣ የወንዶች ጓደኝነት ግሩፕ አለ እኮ። በቃ ስለዚህ ሁላችንም ጓደኞች አሉ። ለምሳሌ እኔ ሴት ጓደኞች ብዙ አሉኝ። ከነሱ ጋር መጨፈር፣ መድናናት ናምን ፈልጋለሁ። ግዴታ ፍቅረኛን ይዜ መሄድ አለብኝ? የለብኝም። ሀይሚሳ ግዴታ ፍቅረኛን ይዟ መሄድ አለባት? የለባትም ብሩኬሳ ጓደኛውን ፍቅረኛውን ይዞ አለበት የለበትም? እንዴ ምንድን ነው? ተዛዝላችሁ ዙሩ አላችሁ እኮ ብሩኬና ሀይሚን። ኦ ማይ ጋድ እንደዚህ እንዳታደርጉ እግዚአብሔር። በጣም ይደብራል፣ በጣም ይደብራል። እንዴ ሀይሚን እኮ እንቆጣጠራት፣ በቃ በሆነ ካሜራ እንቆጣጠራት አላችሁ እኮ እንደ ቡራንም እንደዛ ቡራውን ከዚህ

ብሩኬ የማይፈልጋ ሴት ከሆነች እሷ ግዴታ በቃ ብሩኬ ሌላ ሴት እንዲጠብስ። አንዳንድ ሰዎች በቃ ያጣምሩታል። ብሉኬ ከቆንጆ ቆንጆ ሴቶች ጋራ ያጣምሩታል። ምንድን መስላቸው ይሄ ነገር ሀይሚን ለማጣጣል የሚፈልጉ ሀይሚን የሚጠሏት ሰዎች ናቸው እንደዚህ የሚያደርጉት። ሀይሚ ደግሞ ስማርት ነች፣ ምትጠላ ልጅ ኬክ የሆነች ልጅ ነች

እኔ እግዚአብሔር አንጅ ሲቅጥል ለረር ነው የሚል በቃ አብሶ ብሩኬስ ሀይሚን ቢያጣምሯት ችግር የለብኝም። ለምን ሀይሚን ስለመረዳት ስለማቅ በቃ የሆነ እረዳት አለው ብሩኬን ስለምትወደ። ግን ብሩኬን ከሌላ ሴት ሲያጣምሩ ደሜ ይፈላል። ለምን እንደሆነ አላውቅም። ቤተሰብ ሀይ ሴቱ ጋር በጣም ያሳፍራል። እና ሀይሚና ብሩኬን ለማጣላት የምትሞክሩ ሰዎች ካላችሁ ተሳስታችኋል። ትላንት ደግሞ ሀይሚ ለምንድን ያኖረችው ብሩኬ እወድሻለሁ አፈቅድሻለሁ እያለ እየዘፈነላት እሷ ከሌላ ወንድ ጋራ ቪዲዮ ሰራች እያላችሁ ምታናፍስት ወሬ ምንም አይሰራላችሁም። ማርክም ነበረ ማርክም ያው ማርክም ነበረ ማርክም አብሮ ነበረ። እወድሻለሁ ምናምን የሆነ ደስ የሚል የፍቅር ዘፈን ነው። እኔ እፈልግሻለሁ፣ እኔ እወድሻለሁ እያላት እሷ ከሌላ ወንድ ጋራ ቪዲዮ ሰራች እያላችሁ በጣም ብዙ ልጆች ስታናፍሱን ነበረ። ምንድን ነው ምን? በቃ ይበላ ምን ችግር አለው? ይሄና ይሄን እያቀነባበራችሁ በጣም የምታወሩት ወሬ በጣም ያስቀኛል። ሃይሚ ከሌላ ወንድ ጋራ ሁና ብሩኬ ደግሞ እወድሻለሁ እያለች እያቀናበሩ ፎቶአቸውን በጣም ነው የገረመኝ። ኧረ በስመ አብ ግንኝ ኮሜንታተሮች ግን ትለያላችሁ። እግዚአብሔርም አረፈ በነታችሁ አረፈ። በቃ እሺ፣ እንደ ደሞ ይሄ ጸጉሬን ደግሞ ቻሉት። እስከ ዳግማይ ተንሳ አንፈታውም። ዳግማይ ተንሳ ሲጨርስ እንፈታው ማለት ነው። ከሁለት ቀን በኋላ ይፈታል። ግን አዲስ ነው። አትማረሩ በፀጉሬ። አንዳንዶቹ ብቻ እንድትማረሩ ትችላችሁ ከና አኮና ነው። ስለዚህ አት ደግሞ ጸጉሬ ነው፣ በቆየሁም ፀጉሬ ነው። ምንም እንትን ሚል ነገር የለውም፣ ፀጉሬ ነው። ዊግ አይደለም፣ ስፌት አይደለም። ስለዚህ ምንም ችግር የለውም ማለት ነው። እንዴት ነው ፀጉሬ አምሮበታል ወይ? እኔ ሳምሮብኛል ወይ? ቤተሰቦቼ፣ የእኔ ፍቅዶች ይሄ ቪዲዮ